እንደምን ዋላችሁ፣ እንደምን አመሻችሁ። የተከበሩ አምባሳደር ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ የተከበሩ አቶ አገኘው ተሻገር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤት አፈጉባኤ፣ የተከበሩ ወይዘሮ ፋንቱ ተስፋዬ የአማራ ብሔራዊ ክልላዊ የአማራ ብሔራዊ ክልል ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ መላኩ አለበል የኢንዱስትሪ ሚኒስትር፣ የተከበሩ አቶ ሙስጠፌ መሀመድ የሱማሌ ክልል ፕሬዝደንት እና የምንጊዜም ደራሻችን ወዳጃችን፣ የተከበሩ አቶ ተፈሪ አባተ የደቡብ ኢትዮጵያ ምክትል ፕሬዚደንት፣ የተከበሩ አቶ መሐመድ እንድሪስ የኢፌድሪ የሰላም ሚኒስትር ተከበራችሁ በዚህ መድረክ የታደማችሁ እንግዶች ክቡራንና ክቡራን፣ በዛሬው ዕለት የታሪካችን አሻራ የማንነታችን መገለጫ ለሆነችው ለጎንደር ከተማ እድገትና ልማት የወደፊቷን ጉዞዋን ታሪኳን በሚመጥን መልኩ አሳምሮ ለማስጀመር በሚያስችለው መድረክ ላይ ለማታደም ጥሪያችንን አክብራችሁ እንኳን በደህና መጣችሁ ለማለት እወዳለሁ። ክቡር ፕሬዝደንት፣ ክቡራና ክቡራን በሀገራችን የከተማነት ታሪክ ውስጥ ከክትመት እስከ ኪነ ጥበብ በአገልግሎትና በምርት እንደዚሁም በዘመናዊነት ወይም ስልጡንነት ለብዙዎቹ የሀገራችን ከተሞች እናትና ቅርስ፣ የትምህርት እና የባህል ማዕከል የሆነችው ምሳሌ የሆነች ከተማ እንደነበረች ጎንደር ሁላችንም እናስታውሳለን እናውቃለን። ሆኖም ግን ጎንደር የባህል ከተማ በልማትና በልማት ንፍገት ምክንያት ተጎሳቁላ፣ እድሜ ጠገብ ቅርሶቿ የመጥፋት ስጋት ተጋርጦባቸው፣ ነዋሪዎቹ ድባቴና ቅሬታ ውስጥ ገብተው ለአመታት ቆይተዋል። በዚህ ምክንያት እንደ ዕድሜዋ መጠን እና ወደፊት መራመድ ተስኗት ባለችበት የመቆም እጣ ፈንታ ውስጥ ገብታ ኖራለች ጎንደር ከተማችን። ሆኖም ግን ባለፉት ጥቂት አመታት በተለይም ከባለፈው አመት የበጀት አመት ጀምሮ ጎንደርን በውስጧ ያመቀችውን የመበልጸግ ጸጋ አቧራውን አራግፈን የነበረ ድምቀቷ እንዲታዩ የሚያደርግ ብኩረ ተግባር ወይም የመጀመሪያ ተግባር ተጀምሯል። በዚህ ጅምር ተግባር የከተማዋ ነዋሪዎች የተስፋና የደስታ መጠን ከተደረገው በላይና ከሆነው በላይ ሆኖ ተመልክተነዋል። ይህ ደግሞ ለልማት ኃይሎች በተለይም ደግሞ ለመንግስት፣ ለባለሀብቱና ለምልአተ ህዝቡ የህዝቡ ምላሽ በተደረገው በተጀመረው ጅምር ስራ የህዝቡ ስሜት የበለጠ ተነሳስተን ጎንደርን የባለፉ ቅርሶቿንና ማደስ ብቻ በማደስ ብቻ ሳንገደብ የአሁኑና የመጪውን ዘመን ተወዳዳሪነትና ተስተካካይነት እንደዚሁ ለነዋሪዎቿ እና ለልማት ለተሰማሩ ልጆቿ ውብ እንድትሆን የማድረግ ሀሳብን እንድናውጠነጥንና የበለጠ ስራ መስራት እንዳለብን የህዝቡ ስሜትና ደራ በትልቁ ገፍቶናል። ክቡር ፕሬዝዳንት፣ ክቡራንና ክቡራን ጥሬ የተደረገላችሁ እንግዶች፣ ያለንበት ወቅት እና ጥረታችን ዛሬና መጪውን ዘመን ለጎንደር ታላቅነቷን የመመለስ ወይም የማሻሻል ብቻ ሳይሆን ቀደም ሲል እንደተባለው አዳዲስ ስፋትና ጥራት ያላቸው የልማት ተግባራትን በመፈጸም እና በማስፈጸም ለትውልድ እንደ አባቶቻችን እንደ እናቶቻችን ለትውልድ የምናስረክባትን ውብና ጽዱ ከተማ መገንባት ይኖርብናል፣ ይጠበቅብናል። ይህን የማድረግ ኃላፊነት መፈጸም ያለብን በቀደመው ዘመን ቢሆንም ሁለተኛው ትክክለኛ ጊዜ ዛሬ መሆኑን በአጽንኦት ማስገንዘብ እፈልጋለሁ። ምክንያቱም አባቶቻችን እና ቅድማያቶቻችን እናቶቻችንና ቅድማያቶቻችን ዓለም እንደዚህ ባልሰለጠነበት ዘመን የመሰረቱት ከተማ ያሳዩን የኪነ ጥበብ ስልጣኔ ከኪነጥቡ ባሻገር ባሻገርና በፊት ያላቸው ነገሮችን ባስተውሎት የመጪውን ዘመን የማስተዋል ችሎታ የነሱን እሴት በሰሩት ላይ በመጨመር ወይም ደግሞ የእነሱን እሴት እያደነቅን ብቻ ሳይሆን አቧራ የለበሰችውን ከተማችንን እንደገና መስራት ይኖርብናል። ቢያንስ ሁለት ነገሮችን መስራት አለብን። በመጀመሪያ ደረጃ እንደ አባቶቻችን ተጨማሪ ስራዎችን ሰርተን ለትውልድ ማስረከብ ይኖርብናል። ባይሆንልን እንኳ አባቶቻችን ያወረሱንን ሃብት ጠብቀን እና አድሰን ለትውልድ ማቆየት ይኖርብናል። ምክንያቱም ጎንደር ሕንጻ ብቻ አይደለም የታቀፈችው የሁለመናችን መገለጫ በቃል የሚገለጹ በቁስ የሚገለጹ። ከዛ በላይ ለማንነታችን ማረጋገጫ በውስጧ አምቃ በትልቁ ማንነታችን የያዘች ከተማ ስለሆነች። ሁለተኛ ጎንደር የቀደምት ስልጡን ከተማ ብትሆንም የአሮጌ ቤቶችና የከተማ ህግጋትን ጋትን የማይከተሉ ህገ ወጥ ቦታዎች፣ ግንባታዎች በተለይም ደግሞ ያልተገራ ክትመት ጭምር የሚታይባት ከተማ ስለሆነች ይህንኑ ከወዲሁ ብልሽቱን በማቋረጥ የወደፊቱ ተወዳዳሪ ከተማ እንድትሆን የማድረግ ኃላፊነት መውሰድ ይኖርብናል። በሶስተኛ ደረጃ እኛ ወይም የባለፈውን በአጠቃላይ የባለፈውን ጊዜ ሳንወቅስ ዛሬ አዲስ ስራ መስራት ይኖርብናል። ስለዚህ በአንድ በኩል የባለፈውን መጠበቅ፣ በሌላ መንገድ ደግሞ በቻልነው ጥረትና አቅም መጠን ተጨማሪ መስራት ስራ መስራት ይጠበቅብናል። ይህንኑ አንኳር ችግር ለመቅረፍ ወይም ለማቃለል ይቻል ዘንድ ከባለፈው ዓመት ጀምሮ የተለያዩ ተግባራት ሲከናወኑ ቆይተዋል። ለዛሬው መድረክ መነሻ የሆኑ ተግባራትን ተከናውነዋል። የመጀመሪያው የጎንደር መገለጫ የሆነውን የፋሲል አብያተ መንግስት ደረጃውንና ታሪኩን በጠበቀ መልኩ በማደስ የማደስ ስራ ተከናውኗል። በሁለተኛ ደረጃ ተጀምረው እድሜ ጠገብ የሆኑ ወይም ሳይሰሩ የቆዩ የልማት ስራዎች በተለይም ደግሞ በልዩ ትኩረትና በልዩ ትዕዛዝም ጭምር በክቡር ጠቅላይ ሚኒስትራችን እንዲጀመሩና ወደ ስራ እንዲገቡ ተደርጓል። ከተለያዩ ቦታዎች ለጎንደር የመጠጥ ውሃ እንደዚሁም ደግሞ በአካባቢው በዘላቂነት ችግሩን ለመፍታት የሚያስችል ለሰባትና ለስምንት ዓመታት ተጓተው የቆዩ የመሰረተ ልማቶች ከሌላው የክልላችን የልማት ስራዎች በተለየ መልኩ በጣም አስቸኳይ ውሳኔ ተወስኖባቸው ወደ ተግባር የተገባበት ሁኔታ እንዳለ ማንሳት ይችላል። ሌሎች ልዩ ልዩ በሚሊዮኖች እና በቢሊዮኖች የሚቆጠሩ የልማት ስራዎች ተጀምረውበት ነው የሚገኙ። ሆኖም ግን እነዚህ ሙከራዎች ቢኖሩም ከቆየው ችግር ስፋትና ጥልቀት አኳያ ሲታይ ጎንደርን ከቆየው ችግሯ ለማላቀቅ ብሎም ወደፊት ለቱሪዝም ለንግድ እና ኢንቨስትመንት እንዲሁም ለነዋሪዎቿ የተመቸች ከተማ እንድትሆን ለማድረግ ካለም ፍላጎት አኳያ ሲመዘን እስካሁን ያደረግነው ጥረት እዚህ ግባ የሚባል ባለመሆኑ ገና ብዙ ስራ መስራት ይጠበቅብናል ብለን እናምናለን። የእኛ የረዥም ጊዜ ፍላጎት ወይም ርዕያችን የተነቃቃች ከተማ ለነዋሪዎቿና ለኢንቨስትመንት የተመቸች ዓለም አቀፋዊ እውቅና ያላት እንደዚሁም ደግሞ ተወዳዳሪ የሆነች ከተማ እንድትሆን እንፈልጋለን። ዝምንናን የዋጀች በተለይም ደግሞ በአጠቃላይ በኢኖቬሽን እና በቱሪዝም በባህል ልማት በክልላችን በሀገራችን ውስጥ የባህል እና የቱሪዝም እምብርት የሆነች ከተማ እንድትሆን እንፈልጋለን። በአጠቃላይ በኢኮኖሚ ረገድ ተወዳዳሪና ተስተካካይ ከተማ እንድትሆን ዜጎቿ በጋራ ተስማምተውባት ተባብረውባት እንደ ቀደመው ዘመን የሚኖሩባት ምሳሌ ሆነ ከተማ እንድትሆን እንፈልጋለን። ስለሆነም ጎንደር ታሪኳን ብቻ ሳይሆን ታሪኩን ለወደፊት መነሻ አድርገን ልንጠቀም ይገባል። የአባቶቻችን ቅርስ ማደስ ብቻ ሳይሆን ህልማቸውንም ማሳካት ይኖርብናል። ከቅርሱ ባስሻገር ምን ያህል ህልመኞች እንደነበሩ የሰሩት ስራ ያስገነዝበናልና ለታሪካችንም መኖር አለብን እንደ ሰው ታሪካችንንም ማበልጸግ ይኖርብናል። ታሪካችንን ልክ በኪነ ጥበብ ህንጻ ለዓለም እንዳበረከቱት ፈጠራ ልዩ ልዩ ፈጠራዎችን በመስራት በአካባቢ ያለውን ልማት ማሻገር ይኖርብናል። ክቡር ፕሬዚደንት፣ ክቡራንና ክቡራን፣ ይህንኑ የታሪክ አሻራ በማደስ የዘመኑ ተልኳችንን በመወጣት የጎንደር ከተማ እጅግ ወቅታዊ ጥሪ ተቀብለን መስራት ይኖርብናል። ለዚህ ነው በዚህ ታሪካዊ መድረክ መገናኘት የቻልነው። በዚህ መድረክ ከጠቃሚና ካሻጋሪ ሀሳብ ልውውጥ ባሻገር ወደሚጨበጥ የጉልበት፣ የገንዘብ የቁስ ድጋፍ በማድረግ ከተማችንን ከባለፈው ዘመን አሻግረን ከመጪው ዘመን ጋር ድልድይ አድርገን ማሻገር አለብን። በእኛ መካከል እዚህ ባለን ሰዎች ተሳታፊዎች መካከል ሁለት ነገሮች አሉ። የጎንደር የባለፈ ታሪክ የጎንደር የቀደመ አባቶቻችን ስራ በዚህ በኩል አለ። በሌላ መንገድ ደግሞ የወደፊት የጎንደር የዝምንና የብልጽግና የተስተካካይነት ስራ ይኖራል። በዚህ መካከል ያለነው እኛ ነን፣ ድልድዮች እኛ ነን። ይህንን የቀደመ ታሪካችንና የወደፊት መዳረሻችንን የማስተሳሰር ኃላፊነት በእኛ ላይ እየወደቀ ነው። ካልሆነ የአባቶቻችን ታሪክ አድናቂዎች ብቻ ሆነን እንደምንቀር ከዚህ ቀደም ከነበረን ተሞክሮ እንረዳ ይገባል። ይህን ድልድይ የመሆን ተግባር ክቡር ጠቅላይ ሚኒስትራችን ክቡር ጠቅላይ ሚኒስትር አብይ አህመድ በሀሳብም በተግባርም በምሳሌነት ሰርተው አሳይተውናል። ቀደም ሲል እንደ ተገለጸው የጎንደርን አብያተ መንግስት ታሪካዊ ገጽታና ጥራቱን በጠበቀ መልኩ አሰርተው መርተው አርክቴክት ሆነው አሳይተውናል። ምስለ ጎንደርን በጎርጎራ በመገንባት አረጋግጠውልናል። ይህን ታሪክ ደግመውናል። ዛሬ የታደምንበት መድረክም ቢሆን ጎንደር ተጨማሪ ልማት ያስፈልጋል፣ ህብረተሰብ ማነቃነቅ ይጠይቃል የሚል ሀሳቡን አመንጭተው ለእኛና እዚህ ላሉ ባልደረቦቻችን በትልቁ ትልቅ አደራ ሰጥተው ይሄው በዛሬ እለት ለመገናኘት በቅተናል። ስለሆነም የጠቅላይ ሚኒስትራችን አቅጣጫ መሰረት በማድረግ በተለይም ደግሞ ክቡር ፕሬዚደንት፣ ክቡር አፈ ጉባኤ አቶ አገኘው ተሻገር ክቡር አቶ መላኩ አለበል የኢፌዴሪ ኢንዱስትሪ ሚኒስትርና እኛም እንደ ክልል የምናቃችሁ የጎንደርን መልማት አለብን ብላችሁ የምታስቡ የንግዱ ማህበረሰብ አባላት ይህንን ንቅናቄ በመምራት እዚህ ያደረሳችሁ ስለሆኑ ስለሆናችሁ ድፍረት ባይሆንብኝ በክልላችን መስተዳደር ምክር ቤት ከፍ ያለ ምስጋና ለማቅረብ እወዳለሁ። ስለሆነም ተግባር የናንተና የኛ ነው፣ ወይም የናንተና የኔ ነው። ስለሆነም በዛሬው እለት ሁላችንም አሻራችንን ማስቀመጥ ይኖርብናል። አሻራችን የምናስቀምጠው በታሪካችን ላይ ነው። ታሻራችን ደግሞ ከታሪክ ጋር ሲቀላቀል ይደምቃል፣ ወደፊት ያሻግራል። ስለሆነም ለዚህ መድረክ ጥሪያችን አክብራችሁ በእንደዚህ ሁኔታ ተዘጋጅቶ በዚህ መልክ በመብቃታችን በድጋሜ በክልሉ መንግስት ስም፣ በክልሉ ህዝብ ስም፣ በተለይም ደግሞ በጎንደር ህዝብ ስም ከፍ ያለ ምስጋና ለማቅረብ ፈልጋለሁ። አመሰግናለሁ።